እያያቸው ያላችሁት ሀያ ሰላሳ ነው። አሁን ደግሞ ወደ ስንት ነው ፕሮግራማችን ልንሄድ ነው። በስቱዲዮ ፕሮግራማችን በጣም ቆንጆ ቆይታ እንደነበራችሁ ተስፋ አደርጋለሁ። ኤደን ደግሞ አሁን ወታ የተለያዩ ነገሮችን እየጠየቀች ስንት ነው ስንት ነው እያለች ዋጋ ትጠይቅልናለች። አብረን ቆይ። መልካም ሰላም። እንዴት ናችሁ ሀያ ሰላሳዎች እያያችሁ ያላችሁት በገቢ ራሳችሁን የምታሳድጉበትና ና ምን ልስራ እያላችሁ ሀሳብ ለገባችሁ መፍትሄ የምታገኙበትን ስንት ነው ዝግጅታችን ነው። በቀጣዮቹ ደቂቃዎች ከእኛ ጋር ከቆያችሁ ጥሩ መፍትሄን ታገኛላችሁ። የዛሬው ጥያቄያችን ደግሞ ምን ሊሆን ይችላል? አበልቆይ ላይ ደረስኩ ደረሻው። ዛሬ የምናሳያቸው እንግዲህ እንደተለመደው ሁልጊዜ አዳዲስ ሀሳቦችን አዳዲስ የስራ አይነቶችን እናሳያለን። ዛሬ የአኳሪየም ብዝነስ ዘመናዊ ከሚባሉት ስራዎች መካከል አንዱን የአኳሪየም ስራን መርጠናል። ሀያ ሰላሳዎች አብረኝ ያለው ደግሞ አንዱ አምላክ ሲሳይ ወይም ታቲ ይባላል። የአኳሪየም ስራ ላይ ከጓደኞቹ ጋር አንድ ላይ በመሆን የሚሰራ ወጣት ነው። ትምህርቱን ደግሞ መጀመሪያ ዲግሪ በኮምፒውተር ሳይንስ ነው ያጠናቀቀው። በደንብ አስታወቅ ያህል ስለስራ ውስጥ ትንሽ ነገር እሺ አኳሪየም እንዳልሽው አሁን በዚህ ጊዜ እየተለመደ ያለ፣ ብዙ ቤቶች ላይ እንደ ፔት ነው የሚቆጠረው። አሳ የአሳዎቹ እንቅስቃሴ እንደ ቴራፒ ነው። ቀለማማም ናቸው አሳዎቹ ከለርፉላቸው። ሰው የአሳ የአኳሪየም ስራ ሲጀመር መስታወት ከመግጠም ነው፣ መስታወት ቆርጦ ከመግጠም ይጀምራል ማለት ነው። ሳይዙን መጀመሪያ ማወቅ ይኖርብሻል። ከዛ ምን አይነት ማቴሪያሎች ውስጡ እንጠቀማለን የሚሉት የምናውቀው በሳይዙ አንጻር ነው ማለት ነው። አሁን እዚህ ጋ ይጠቀም ያለ ነው አስር ሚሊዮን መስታወት ነው አስር ሚሊ ሪላቲቭሊ ይሻላል። ከሁሉ መስታወቶች ጥንካሬውም አሪፍ ነው። ኢምፖስቶች ተጠንቀን ካልቀባ ነው በኋላ ላይ ሊኬጅ እንዲፈጥር የሚያደርገው ይሄ ነው። ማሽኖቹ ውድ እንደሚሆኑ አስባለሁ። የሌዘር መቁረጫ ማሽን ዘ ሚሊየንስ ነው ለሚሊየን ገደማ ግን ማኑዋሊ ደግሞ ለመቁረጥ ግን ርካሽ ነው። ሦስት መቶ ብር መቁረጥ ማስመረጃ ደግሞ ሌላ ቦታ ወስዶ ማስሞረድ ይችላል። ለመሞረዱ ግድ ነው ማይ የተሻለ ነው። ለጥራት ለጥራት የተሻለ ነው። ያው ለአኳሪየም ስራ ወሳኝ ከሚባሉት መስታወት ዋነኛው ነው። አረግ ከተለመዱት መስታወቶች ይለያል። ከተለመዱ መስታወቶች የሚለይ ሆኖ ሳይሆን ግን የምንጠቀመው መስታወት ውፍረቱ መጠን እንደ ገንዳው ሳይዝ ይለያያል። ያ ደግሞ ገንዳው ቶሎ እንዳይሰበር ወይም ደግሞ ውሃውን በደንብ ለረጅም ጊዜ መያዝ እንዲችል ነው የምንጠቀመው። ትንሽ የገንዳ ናት፣ ግን ለዚች ትንሽ የገንዳ የተጠቀምነው ነው መስታወት አስር ሚሊዮን ነው። አስር ሚሊዮን በካሬ እኛ ላስትራ ገዝተን ነው የምናቆርጠው። ላስትራ ማለት ሙሉ መስታወት ማለት ነው። ሙሉ መስታወት ይቀንሳል። ውድ የሚባል አይደለም፣ ይቀንሳል። ሁልጊዜ በጅምላ ሲሆን ይቀንሳል። ግን በካሬ አሁን ላይ ገበያ ላይ ባለው ከአምስት ሺህ እስከ ሰባት ሺህ ብር ነው የሚሸጡት። አካባቢም ስራ አካባቢ ያስባለው አሳዎች እንደዚህ መሆናቸው ወይስ አቀማመጡ ነው የባህር ውስጥ ያሉ ነገሮች በገንዳ ውስጥ ሲሆኑ ነው በጣም ጥሩ። እኔ ግን ጓጉቻለሁ ለመያዝ። ከያዝሽ እሸልምሻለሁ። የትኛውን ከመመርጥ የቻልሽውን አስር ያባረበ ብለን

እቺ እቺ አሳ ዝርያ ካርፕ አሳ ከሚባሉት ናቸው። የካርፕ ናቸው። ሲልቨር ካርፕ ትባላለች። የካርፕ ዝርያ ነው የሚባሉት እና የሲልቨር ካርፕ ሳንጎዳት እንመልሳታለን። እነዚህ ዝርያዎች የካርፕ ዝርያ ናቸው። መሀል ላይ ጎልደን አለ። እዚህ ጋር ደግሞ ሲልቨር ወይም ብራማ የምንላቸው አሳዎች አሉ። ኢትዮጵያ ውስጥ ብቻ የሚገኙት ናቸው ወይ? አይደሉም። እነዚህ የኤዥያ ላይ ያሉ የካርፕ ዝርያዎች ናቸው። የኤዥያ አሳዎች ናቸው። ላይፍታይማቸው እስከ 20 ዓመት 22 ዓመት መቆየት ይህ ዓመት ዕድሜ ያላቸው ለምግብነት ብዙ ጊዜ አንጠቀማቸው። እሾ ይበዛቸዋል። እነዚህ አሳዎች ነው እዚህኛው አኳሪም ውስጥ የተጠቀምናቸው። እነዚህ አርቲፊሻል አበባዎች አሉ ይሄኛው አለ፣ ድንጋዮቹ አሉ፣ መሬቱ አለ፣ እዚህ ጋ ያለው ስዕል አለ። በአጠቃላይ ስንት ስንት ነው ብር ብር የሚያስፈልገው? ለእነዚህ ግብዓቶች ከአንድ ሺህ ብር እስከ ሁለት ሺህ ብር። እነዚህም ከሁለት ሺ አምስት መቶ እስከ ሶስት ሺ አምስት መቶ በፍሬ ምናምን ማለት ነው። ኢምፖርትድ ስለሆኑ ከልግዣሪ ቃል የሚመደውዝ ነው ታክሳቸው ሲገቡ። ድንጋዮቹ ማርብል ናቸው፣ ማርብል የተፈጨ ማርብል አለን። ከዛ ውጭ ከሞንባሳ ምናምን የመጡ አሸዋዎች አሉን። ልዩነት አላቸው ከነዛኛዎቹ ጋር የተወሰኑት ተመሳሳይ ናቸው። እዛ ጋር ካሉት ግን እችኛዋ ነጯ አሳ ትልቅ ናት፣ ትልቅ ናት፣ ቆንጆ እንጂ የአሳ ናት። የኤዥያ ውስጥ ናት፣ እችም እድሜዋም ከፍ ያለ አሳ ናት። እችም እና እነዚህ አሳዎች ደግሞ እንደየእድሜያቸው ዋጋቸው ከፍ ይላል። ማስዋቢያ ከዛ የተለየ ብዙ ነገር አልተጠቀምንም። ባግራውንድም ይሄኛው ትራንስፓረንት ነው ያደረግነው። ቤት ውስጥ መሀል ላይ መሆን የሚችል ገንዳ ነው ማስ ከዛ ውጭ አሳዎችማ ወደ ድት ላለች አልከኝ፣ ከፍ ያለች ናት። በዕድሜም ከፍ ያለች ናት። እስከ 25 ሺህ ብር ገደማ ይሸጣል። ብቻዋን የገንዳው ዋጋ የሚወሰነው ውስጡ ባሉ አሳዎቹ፣ ውስጡ በምንጠቀማቸው ኤርፓምፕ ወይም ደግሞ ፊልተር፣ በነሱ ነው። ሰው ኤርፓምፕ አልከኝ፣ እዚ ጋር ከተጠቀምናቸው ነገሮች አንዱ ኤርፓምፕ ነው። ኦክሲጅን የሚሰጣቸው እሱ ነው። እዚ ጋ የተጠቀምነው ኤርስቶን ብቻ ነው። ግን ከኤርፓምፕ መቸው ኤርስቶን ሁለት አይነት ነው ያለው አየር የሚሰጡ ነገሮች አካባቢ ውስጥ ከኤርፓምፑ በኋላ አሁን ኛው ኖርማል ኤርስቶን እንለዋለን ድንጋይ ነገርናት ነው ይችላል ። ከዛ ደግሞ ውሃም ወደ ኋላ አይመልስም ነው። ከዛ ውጭ ግን ፊልተር ማድረግ የሚችል ስፖንጅ የሚባል ከኤርስቶን ከኤርፓምፖ ከመጣ በኋላ በኤርስቶኑ ፋንታ ውስጥ ያሉት የሚያጠራ ነው። ትንንሾች ውስጥ ደግሞ እዛ ጋር ያለፍናቸው አሉ። እዛ ጋር ያለፍናቸው ማለት እዛ ውስጥ ያሉት ማለት ነው። እነሱም እንደ እድሜያቸው ይወሰናል። ከነዚህ ሲልቨሮቹ የምንላቸው ከአንድ ሺ ብርም ስምንመቶ ብርም እንደ ሳይዛቸው እና እንደ እድሜያቸው ይወሰናል። ከዛም ከፍ ሊል ይችላል። ጎልደን ደግሞ የምንላት ወርቃማ ደግሞ እሷ ደግሞ ከአምስት ሺ ብር እና ከዛ በላይ ትሆናለች። ሌሎቹ ዛ ጋ ላይ ገተሉ ይታያሉ። እና ወደዚህ ጋር ስንመጣ የተለያዩ አይነት አነስ ያሉ ገንዳዎች አሉ። ቅድም ካየናቸው አነስ ስላሉ ነው የመስታወት ቲክነሷን ትንሽ አነስ ያለችው፣ ቀጠን ይላል። ቅድም ከተጠቀምነው እዚህ ጋር የተለየ ነገር ያለው ከእነዚያ እዚያ ጋር የተጠቀምነው ኤርፓምፕ እና ኤርስቶን ነበረ። ፊልተር ናት ማጥሪያ ናት። ይሄኛው ግን ሙሉ በሙሉ ከማጽዳት ሙሉ በሙሉ በየ24 ሰዓት በዚህ በዚህ አወጣዋለሁ። ውስጡ ስፖንጅ አለው። ውስጥ ስፖንጅ ያለው እችኛዋን ከፍተን ብቻዋን ማጽዳት እንችላለን ማለት ነው። እችኛዋ ስምንት ሺ ብር፣ ሰባት ሺ ብር ገደማ ትገኛለች። ይሄ ደግሞ ዋጋው ስምንት ሺህ ብር ገደማ ነው ከፓምፑ ጋር አንድ ላይ ግን ሲሆን ወደ ሀያ ገደማ በጣም ጥሩ። ከዛ ውጭ የሚመገቡት ነገርም አንደኛው አይደለም ስራውን ለመጀመር ከሚያስፈልጉ ነገሮች መካከል ነው። ምግባቸው ደግሞ ፊሽ ፍሌክስ ነው የምንለው፣ ልክ እንደ ፕርን ፍሌክስ ማለት ነው። አሁን ይሄ ለጎልደን አሳዎች መሆን የሚችል፣ እዚህ ላሉት ዝርያዎች መሆን የሚችል ነው። ከዛ በቀን አንድ ጊዜ ነው የምንመገበው። ያን ያህል ብዙ አይመገቡም። በቀን አንድ ጊዜ ነው እኛ የምንመግባቸው። ወጪ ቆጣቢ ናቸው ናቸው እና በአሳዎቹ ሳይዝ እና እድሜ ይለያያል፣ የምንሰጣቸው ብዛት ማለት ነው። ግን አሁን እዚህ ጋር ላሉት ያን ያህል ከዚህ በላይ ምግብ አያስፈልጋቸውም። ይሄ በቂያቸው ነው፣ አሁን የተሰጣቸው ማለት ነው። እና እንደዚህ መመገቡ ምናምን ነገር ለሰው ልጅ ደስታ ይሰጣል። ቤት ውስጥ ከመጣ በኋላ ምን ሲመገባቸው ወጥተው ሲበሉ ያለው ፓተርኖች ምናምን ደስ የሚሉ እነዚህ ናቸው። የሀገር ውስጥ ሰዎች ጥብስ አርገን የምንበላው ወይም ደግሞ ፊሌቶ አርገን ጥሬውን የምንበላው እነዚህ ዝርያዎች ናቸው፣ ነው ቴላፒያ ዝርያ ይባላሉ። ስንት ብር ነው የሚሸጡት እነዚህ? እነዚህ ርካሽ ናቸው። እነዚህ ርካሽ ናቸው። እኛ ዝም ብለን እኛው ጋር ሾሩም ውስጥ ነው ያደርግ ናቸው። እዚህ ውስጥ ደግሞ ያሉት አሳዎች ዩኒክ ናቸው። እነዚህ በባውል ሲሸጡ በዚሁ ብዛት ሆነ ምናምን ከ1500 ከአሳዎች መካከል ግን ለየት ምትላለች ብለኛ? አዎ እታች ናት ያለችው ጥላስ ብለሽ ነው እዚህ ውስጥ ናት ያለችው። ይሸት ዜብራ ነገር ኋላ እዚች ያለችን አሳ ማለት ነው ዩኒክ ያስባላት የፓኪስታን ዝርያ ናት። ነው የፓኪስታን ዝርያ አሳ ናት። አሳ አትመስልም፣ እውነት ለመናገር አፈጣጠሯ። አሳ ዝርያ ናት። ዋጋዋ ደግሞ ከነዛ ቅድም ከይሹ ጎልደን አሳ ጋር ተመሳሳይ ነው። እሺ። ታቲ ሀገራችን ውስጥ ከ200 በላይ የአሳ ዝርያዎች አሉ ብለኸኛል። እዚህ ደግሞ የተወሰኑትን አይተናል። ለሀያ ሰላሳዎች ስንት ነው ፕሮግራምን ስንሰራ የስራ ባህላቸውን እንዲያዳብሩ ባላቸው ካፒታል ደግሞ ምን መስራት ይችላሉ የሚሉትን አማራጮች ነው የምናሳያቸው። እና ዛሬ የአኳሪየም ቢዝነስን ከአንተ ጋር እያሳየናቸውን ቆይታ ነው ያደረግነው። ከዛ በፊት ግን ከአንተ ኤክስፒሪየንስ የተወሰነ ነገር እንዲማሩ እንዴት ጀመርከው ስራውን ወደሚለው እንሂድ። የአኳሪየም ቢዝነስ የጀመርነው ሶስት ሆነን ነው ይሄንን ቢዝነስ የጀመርንበት። ከዚህ በፊት የተወሰነ ባክግራውንድ ነበረን የአኳሪየም ቢዝነስ ላይ በሰፊው ባንሰራበትም እውቀቱ ስለነበረ ምን ያህል ደግሞ ዲማንድ እንዳለውም ስላወቅን በደንብ ፈላጊ ያንን ያንን ምክንያት አድርገን አንድ ላይ ኢንቨስት አድርገን እየሰራለን ነው ማለት ነው በጣም ጥሩ በአጠቃላይ እንግዲህ በትንሽ በጀት ስራውን እንዴት መጀመር እንደሚችል ነው እያሳየናቸው ያለ ነው እና አሁን ትንሽ ከፍ ያሉ ሊሆን ይችላል አብዛኛው ወጣት እና ሰው የአኳሪየም ስራ እንዳሳየን ከሆነ ትርፉም በዛው ልክ ከፍ ያለ ወጪውም ደግሞ ኢንቨስት ሲደረግ ከፍ ያለ አይነት ስራ ነው እና ይህንን ስራ እንዴት ነው ወጪያቸውን ቆጥበው በአነስተኛ ብር መጀመር የሚችሉት? አመጣጥ ነው ማለት ነው። አመጣጥ ነው እንደየሰው፣ ይለያያል ግን እኔ የምለው ባለው ነገር መጀመር ይችላሉ። ምን አለው ብሎ ቢያስብ የተሻለ ነው። ባላቸው ነገሮች መጀመር ይችላሉ። ባላቸው ማለት ላይክ ሶሻል ሚዲያ አን ተጠቅመው ሶሻል ሚዲያን ተጠቅመው መጀመሪያ ፕሮሞት አድርገው ቤታቸው ስለምደውት ስራውን ከለመዱት በኋላ ሶሻል ሚዲያ ላይ መስራት እንደሚፈልጉ ካስተዋውቁና ትዕዛዝ እየተቀበሉ ከትንሽ መጀመር ይችላሉ። ከዛ ውጭ ግን ልክ እንደዚህ ሾው ሩም ከፍቶ እንስራ ካሉ ምናልባት ገንዘብ ያስፈልጋል ለዛ ማለት ነው። አሁን እዚህ ጋኛ እየሰራን ያለ ነው አኳሪየም፣ ከዛ ጋርደኒንግ እና ላንድስኬፕ ምናምን እንሰራለን ነው እሱን እሱን ሲሆን የተወሰነ ገንዘብ ያስፈልገዋል። እኛ ምክንያቱም የተከራየንበትን ቦታ ቦሌ ላይ ስለሆነ ዋጋውም ትንሽ ሊወደድ ይችላል ነው። ከሀምሳ ሺህ ብር በታች ይዞ መነሳት ይችላል። ግን እንደዚህ አይነት ኢንቨስትመንት ግን ላድርግ ብሎ ብዙ እቃ ይዞ ወይም ደግሞ ልጀምር ካለ ግን እሱ በጊዜ ሂደት ከስር የሚመጣ ነው አደለ። በጊዜ ሂደት ማምጣት ይችላል። እንዳልከው ደግሞ አሁን ላይ ሶሻል ሚዲያ ትልቅ ሱቅ ሆኗል አደለ? ግን ቤታ ቤት ኪራይ አይጠበቅብንም። ስልካችን ነው ሱቃችን። ሰው እዛ ላይ ቢዝነሶቻቸውን ማስተዋቅ ግን ከመውጣታቸው በፊት ቤት ውስጥ ግን በደንብ ቢል ለማመሉ ነው። አሳ የኪሳራው ሳይድ፣ ከባዱና ኪሳራው ሳይድ አሳ ነው። እንደ ማቆየት ነው። እሱን ነገር ቤት ውስጥ ቢል የተሻለ ነው። በጣም ጥሩ የሆነ የዋጋ መረጃ የሰጠኝ ይህ ስራ በደንብ ኢንስፓር መደግ ለወጣቶችን ቀረብ ያለ ስራ ይመስለኛል። እና ሀያ ሰላሳዎች ይህንን አይተው ስራ መስራት አለብን አኳሪምን መጀመር አለብን ብለው እንደሚያስቡ አስባለን። ታፊ እጅግ አድጌ ነው ማመሰግንህ እኔም በጣም ነው የማመሰግነው ስለመጣችሁ፣ በጣም ደስ ብሎኛል እና የሀያ ሰላሳ ተመልካቾችን የትኛውን ቢዝነስ መስራት ስለምትፈልጉ ዋናው ገንዘቡ ሳይሆን ሀሳቡ ነው ብዬ አምናለሁ። የትኛውን ቢዝነስ በሚሊዮን ሊጀመር ይችላል፣ ከሚሊዮን በላይም ያለው ሰው ሊጀምረው ይችላል። ነገር ግን ሀሳቡ ካለው ያንን ሀሳብ በዜሮ እንዴት ላስነሳው ብሎ ቢጀምርና መሞከር ቢችል አንድ እርምጃ መራመድ ቀጣዩ ለመሄድ ይረዳል ብዬ አምናለሁ። እዚህ ከዜሮ መነሳት ይቻላል። ያ ነው የኔ መልዕክት። በጣም ነው የምናመሰግነው። ሀያ ሰላሳዎች የዚህ ሳምንት የስንት ነው ዝግጅታችን የአኳሪየምን ቢዝነስ ነበር ያሳያችሁ። በቀጣይ ደግሞ በአዳዲስ የዋጋ ጥያቄዎችና አዳዲስ ቢዝነሶችን ይዘን የምንጠብቃችሁ ነው የሚሆነው። ሰባ ስድስት ዘጠና ስድስት እንዳይረሳ አጭር የጽሁፍ መልዕክት መላኪያችን ነው። እዛ ላይ ምንን ስራ ነው ምትፈልጉት፣ የትኛውን ቢዝነስ መጀመር እንደፈለጋችሁ አስቀምጡልን። ሌሎች ሀያ ሰላሳ ዝግጅቶች ይቀጥላሉ። መልካም ጊዜ